አንተ ቤት እኔ አንተ ፊት የምቆም ሰዋው ደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም፣ በመላው ዓለም ለምትገኙ የተዋሕዶ ልጆች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልልኝ። ዛሬ ሁላችሁንም ያስተምራል ብዬ ያሰብኩትን ሁለት አንኳር ነጥቦች ይዤ መጥቻለሁ። እነርሱ የመጀመሪያው የሰሞነ ህማማት ወቅት ማክሰኞ ምን የተፈጸመበት እለት ነው የሚለው ነው። ሁለተኛው ደግሞ በሰሞነ ህማማት ወቅት ምን ማድረግ አለብን የተከለከሉ ነገሮችስ ምንድናቸው የሚለውን የብዙዎች ጥያቄ መልስ ይዤ መጥቻለሁ ለዚህ አስተማሪ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብና ላይክ በማድረግ እንድትቀላቀሉ በትህትና ጠይቃለሁ ወደ ትምህርታችን እንለፍ የሰሞነ ህማማት ወቅት ማክሰኞ ሰኞ የጥያቄ ቀን ይባላል ሰኞ ባደረገው አንጽሆተ ቤተ መቅደስ ምክንያት ሹመትን ወይም ስልጣንን ለሰው ልጅ የሰጠ ጌታችን ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። ጥያቄውም ከምድራውያን ነገስታት፣ ከሌዋውያን ካህናት ያይደለ ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መበተንን በማን ስልጣን ታደርጓለ? ይህንን ስልጣን ማን ሰጠህ የሚል ነበረ። ማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ሉቃስ ወንጌል ምዕራፍ 20 ከቁጥር አንድ እስከ ስምንት ላይ ተጽፎ እናገኘዋለን። እርሱም ሲመልስ እኔ አንድ ነገርን እጠይቃችኋለሁ እናንተም ብትነግሩኝ በማን ስልጣን እነዚህን ነገሮች እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበር ሲል ጠየቃቸው። ከሰማይ ነውን ወይስ ከሰው፣ በእግዚአብሔር ፍቃድ ወይስ በሰው ፍቃድ አላቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም፣ ይለናል ከሰው ብንል ሕዝቡ ሁሉ ዮሐንስን እንደ አባት ያከብሩታል እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባ ብለው ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህንን መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንዲያደርግ አተዉት አይደለም ልቦናቸው በክፋትና በጥርጥር ስለተሞላ እንጂ። የትምህርት ቀንም ይባላል። በማቴዎስ ወንጌል ምዕራፍ 21 ከቁጥር 28፣ ማርቆስ ወንጌል ምዕራፍ 12 ከቁጥር 2 ማርቆስ ወንጌል ምዕራፍ 13 ከቁጥር 37 ሉቃስ ወንጌል ምዕራፍ 20 ከቁጥር 9 ሉቃስ ወንጌል ምዕራፍ 21 ከቁጥር 38 ማቴዎስ ወንጌል ምዕራፍ 25 ከቁጥር 46 የሚገኙ ሁሉም ትምህርቶች፣ ሁሉም የማክሰኞ ትምህርቶች ይባላሉ። በዚህ ዕለት በቤተ መቅደስ ረጅም ትምህርት ካስላስ ስላስተማረ የትምህርት ቀንም ይባላል። እንግዲህ ውድ ቤተሰቦቼ ዛሬ ሰሙነ ሕማማት ወቅት ማክሰኞ ላይ እንገኛለን። ማክሰኞም የጥያቄ ቀን ይባላል ማለት ነው። ለምን እንደተባለ ከላይ በዝርዝር ተናግሬዋለሁ። አሁን ደግሞ የምናልፈው ከሆሳዕና እስከ ትንሣኤ ያሉትን ቀናት እንዴት እናሳልፍ፣ የተከለከሉ ነገሮችስ ምንድናቸው ወደሚለው አንኳር ነጥብ ነው። እስከ መጨረሻውም ድረስ አብራችን ቆዩ። የጌታን መከራና እንግልት በመስቀል መሞት መቀበል የምናስብበት ነው። ለእኛ ሲል የተቀበላቸው አስራ ሦስቱ ሕማማተ መስቀል በማሰብ በለቅሶ በስግደት፣ በጸሎት ልናሳልፎ ይገባል። በዚህ ሳምንት ሊሰሩ ያልተፈቀዱ በርካታ ነገሮች ናቸው፦ በመስቀል መባረክ፣ ማማተብ፣ መሳቅ፣ መሳሳም፣ ከሴት ጋር መገናኘት ኑዛዜ መፈጸም ፈጽሞ የተከለከለ ሲሆን የአምስት ሺህ አምስት መቶ የጨለማ ዘመን መታሰቢያ በመሆኑ መንበሩ በጥቁር ልብስ ይሸፈናል፣ ካህናትም ጥቁር ይለብሳሉ። በዚህ ሳምንት ለሞተ ጸሎተ ፍትሐት አይደረግለትም፣ ክርስትናም እንዲሁ አይፈጸምም፣ እግዚአብሔር ይፍታ አይባልም። ሳምንቱ የሚታሰበው ሕማሙን፣ ሞቱን በማሰብ እና በስግደት ነው። የግዝት በዓላት እንኳን ይሰገድባቸዋል። የዚህ ሳምንት ጾም የቻለ ሁለት ሁለት ቀን ያልቻለ እስከ ጀንበር ግባት ድረስ ነው የሚጾመው። ምግቡም ቆሎ፣ ዳቦ የላመ የጣመ ያልሆነ ደረቁን በበርበሬ ነው። መጠጡም ንጹሕ ብቻ ነው። ጠጅ አንቆረቆረ ጮማ የቆረጠ እድል ፈንታው ጽዋ ተርታው በጌታ ሞት ላይ ከተደሰቱት ከአይሁድ ጋር ነው። ጸሎቱ ውዳሴ ማርያም፣ አንቀጸ ብርሃን፣ መልክዓ ሕማማት፣ መዝሙረ ዳዊት፤ የቅዱሳን መልክ ግን ፈጽሞ አይጸለይም። የጾሙ ሥርዓት ምን ይመስላል ካሉ ፍትሐ ነገሥት አንቀጽ 15 ከቁጥር 578 ላይ ተቀምጦ ታገኙታላችሁ። በዚህ በስድስቱ ቀኖች በሰሞነ ሕማማት ከቂጣ ከጨው ከውሃ ብቻ በቀር አይበሉባቸውም። በዚህ ቀኖች ከወይን ከሥጋ ተለዩ። የሐዘን ቀኖች ናቸውና የደስታ ቀኖች አይደሉም። አርብንና ቅዳሜን ግን ሁለቱንም በአንድነት ጾሟቸው። የሚችል እስከ ሌሊት ዶሮ ጩኸት ጊዜ ድረስ ምንም ምንም አይቅመስባቸው። ሰውየውም ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ጾም ይጹም ይለናል። ካህን ሰሞነ ሕማማትን ቀንና ሌሊቱን ሳያስተካክል አስቀድሞ ቢያውል ይሻር። ከሕማማት ቀጥላ ከምትሆን ከቅዳሜ ስዑር በቀር ሆደንና ቅዳሜን የጾመ ካህን ቢኖር ይሻር። ቁጥር 593 ከካህናት ወገን ማንም ቢሆን በአርባ ጾም በአርብና በረቡም ጾም ወይን መጠጣት አይገባውም። ወደ ሞዋት ወሽባ ቤት አይግባ። በአብይ ጾም ወራት ሰው ከሚስቱ ጋር አይገናኝ። ቁጥር 597 ሴቶችም ጌጣቸውን ይተዉ። ሁሉም ለእያንዳንዱ በአርባ ጾምና በሰሙነ ህማማት መጠበቅ ይገባቸዋል። ድህነታችንና የኃጢአታችን ስርየት ከእነርሱ ነውና ይኸውም ስራ አንዱስ እንኳን በአርባ ጾም ወራት በምንጣፍ ፈጽሞ እንዳይገናኝ ከጋብቻ ህግ የወጣ ነው ይለናል ስለሆነም ሴቶች ያለባቸውን እንዲሁም የሚያደርጉትን የተለያዩ ጌጦች ማውለቅ አለባቸው ከራሳቸው ላይ በአልጋ ለይተን መተኛት አለብን ሴጣን በክፉ ነገር እንዳይፈትነን ማለት ነው እቀጥላለሁ ክብርት በምትሆን በሕማማት ወራት ይህችን ኃጢአት የሚሰራት ሰው ወየውለት። በአርባ ጾም በተርላ በደስታ ፍቃዳችንን ካደረግን ትንሣኤውን ባየን ጊዜ ተርላ ደስታችን ወዴት አለ? ቁጥር 599 በተባቱ በትሕትና 40 ቀን ጾምን ይፁሙ። ከጥሉላት መከልከል ይገባል፣ አያግቡም። ቁጥር ስድስት መቶ በሰሞነ ሕማማት ክርስትና ማንሳት፣ ክህነት መስጠት፣ ለሞቱ ሰዎች መጸለይ አይገባም። በእነዚህም ቀኖች በቤተ ክርስቲያን ውስጥ ፈጽሞ ማገልገል ይገባል እንጂ በሰሞነ ሕማማት ስለሚሞቱት ሰዎች የሙሳን ግንዘትና የሐዋርያት ሥራ ወንጌላት የሙታን ፍትሐት በሆሳና አባል ቀን ቀድሞ ይነበብ እንጂ ቁጥር 601 በጸሎተ ሐሙስ ጸሎተ ተአምኖ እግዚአ ሕያዋን የቡራኬ ጸሎት አይባልም አይጸለየም። ቅዳሜ ግን እግዚአ ሕያዋን ይባላል፣ ፍትሐት ይፈታል። ከመሳለም በቀር ጸሎት ጣንም ይጸለያል። በዕለተ እሁድ ግንዘት ማድረግ በፋሲካ ቀንም ማልቀስ አይገባም። ዳግመኛም በውስጧ በአርባ ጾም በተርላ በደስታ ወገን ማንም ምንም ማድረግ አይገባውም። መጋባት፣ ክህነት መስጠት፣ ክርስትና ማንሳት፣ ከሹመትም ወገን ስለሚሞቱት ከመጸለይ በቀር ምንም ማድረግ አይገባም። ይሞታል ተብሎ ለሚያስፈራው ግን ጥምቀቱ ጥምቀተ ክርስትና ይደረግለታል፣ ወይም ደግሞ ይሰጠዋል። ቁጥር 601 በጸሎተ ሐሙስ ጸሎተ ተአምኖ እግዚአ ሕያዋን የቡራኬ ጸሎት አይባልም አይጸለይም። ቅዳሜ ግን እግዚአ ሕያዋን ትባላለች፣ ፍትሐት ይፈታል። ከመሳለም በቀር ጸሎት ሕፃንም ይጸለያል። በዕለተ እሁድ ግንዘት ማድረግ በፋሲካ ቀንም ማልቀስ አይገባም። ዳግመኛም በውስጧ በአርባ ጾም በተድላ ከደስታ ወገን ምንም ማድረግ አይገባም። መጋባት፣ ክህነት መስጠት፣ ክርስትና ማንሳት፣ ከሹመትም ወገን ስለሚሞቱት ከመጸለይ በቀር ምንም ማድረግ አይገባም። ይሞታል ተብሎ ስለሚያስፈራው ግን ጥምቀት፣ ክርስትና ይደረግለታል። የተከለከሉ ነገሮችስ ምን ምን ናቸው ካሉ አንደኛ እጅ ተጨባብቶ ሰላምታ መባባል፣ መሳሳ፣ ሁለተኛ ሩካቤ ስጋ ማድረግ ሶስተኛ መስቀል መሳለምና ማሳለም፣ አራተኛ ክርስትና ማስነሳት፣ አምስተኛ ለሙታን ፍትሃት ማድረግ፣ ስድስተኛ ክህነት መስጠት፣ ሰባተኛ የላመ የጣመ ምግብ መመገብ፣ ስምንተኛ መሳቅ፣ መጫወት፣ መጨፈር፣ ዘጠነኛ አብዝቶ ጠግቦ መመገብ፣ አስረኛ መስከር ወዘተ ናቸው። እነዚህ ነገሮች በሕማማት ወቅት ፈጽሞ ልናደርጋቸው የማይገቡ ነገሮች ስለሆኑ እባካችሁ ወንድሞቼ እና እህቶቼ ከነዚህ ነገሮች እንድንከለከል በልዑል እግዚአብሔር ስም አሳስባለሁ። ያስተማረንና የገሰጸን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር የተመሰገነና ከፍ ከፍ ያለ ይሁን። በያላችሁበት በሰላም በቸር በጤና ቆዩልኝ። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።